ኢትዮጵያዊውን ካርዲናል ጨምሮ የካቶሊክ ሊቃነ ጳጳሳት ምርጫ ሊደረግ ነው ተባለ። በካቶሊክ ቤተ ክርስቲያን አዲስ ርዕሰ ሊቃነ ጳጳሳት የሚመረጡት በመንበር ላይ ያሉ ጳጳስ ሲሞቱ ወይም ከፖፕ ፍራንሲስ በፊት የነበሩት ቤኔዲክት 16ተኛ እንዳደረጉት በፈቃዳቸው መንበራቸውን ሲለቁ ነው። ተተኪው ጳጳስም በዓለም ዙሪያ ከአንድ ቢሊዮን በላይ ተከታይ ያላት የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ በመሆን የመሪነቱን መንበር ይረክባሉ። በካቶሊክ ቤተ ክርስቲያን ከጳጳሱ በታች ከፍተኛ ስልጣን ያላቸው ካርዲናሎች ከመካከላቸው የቤተ ክርስቲያኗ መሪ ሊሆኑ የሚችሉትን አዲሱን ጳጳስ ይመርጣሉ። በዓለም ዙሪያ 252 የካቶሊክ ቤተ ክርስቲያን ካርዲናሎች ያሉ ሲሆን ከመካከላቸው በአዲሱ የጳጳስ ምርጫ ላይ የሚሳተፉት ከ80 ዓመት በታች የሆኑት ብቻ ናቸው። የእነዚህ በጳጳስ ምርጫ ላይ የሚሳተፉት ካርዲናሎች ቁጥር አብዛኛውን ጊዜ በ120 የተገደበ ቢሆንም በአሁኑ ወቅት ግን ቁጥራቸው 135 ይደርሳል። ኢትዮጵያዊው ካርዲናል ማን ናቸው? የኢትዮጵያ ካቶሊክ ቤተ ክርስቲያን ካርዲናል የሆኑት ብርሃነ ኢየሱስ ሱራፌል ሟቹን ፖፕ ፍራንሲስን በመተካት በዓለም ዙሪያ ከአንድ ቢሊዮን በላይ ተከታዮች ያሏትን ቤተ ክርስቲያን የሚመሩትን አዲስ ጳጳስ በመምረጥ የሚሳተፉበት መካከል ናቸው። የአዲስ አበባ ሊቀ ጳጳስ የሆኑት ካርዲናል ብርሃነ ኢየሱስ 76 ዓመታቸው ሲሆን በአገር ውስጥና በውጭ በከፍተኛ ደረጃ መንፈሳዊ ትምህርትን ተከታትለዋል። በአውሮፓውያኑ 1976 በኢትዮጵያ ውስጥ የቅስና ማድረግን ተቀብለው ከሦስት ዓመት በኋላ ለአንድ አመት ዓመት በወታደራዊ መንግስት ታስረው ቆይተዋል። ከእስር ከወጡ በኋላ ወደ ሮም አቅንተው በመንፈሳዊ ሥራ ላይ ተሰማርተው ቆይተዋል። ተጨማሪ ትምህርትም ተከታትለዋል። ከጣሊያን ተመልሰው በኢትዮጵያ ውስጥ በተለያዩ አካባቢዎችና የመንፈሳዊ የሥራ ዘርፎች በማገልገል የቤተ ክርስቲያኗ መሪ እስከመሆን ደርሰዋል። ከአስር ዓመት በፊት ፖፕ ፍራንሲስ ወደ ጵጵስናው መንበር ከመጡ በኋላ በርከት ያሉ ካርዲናሎችን ከአፍሪካ እና ከኤስያ አገራት በሾሙበት ጊዜ ብርሃነ ኢየሱስ ሱራፌልም በአውሮፓውያኑ የካቲት 15 2015 በሊቀ ጳጳስ ፍራንሲስ ካርዲናል ሆነው ተሹመዋል። በዚህ ምክንያት ካርዲናል ብርሃነ ኢየሱስ የካቶሊክ ቤተ ክርስቲያን በመላው ዓለም ካሏት 252 ካርዲናሎች መካከል አንዱ ሲሆኑ ፖፕ ፍራንሲስን የሚተኩትን አዲሱን ጳጳስ ከሚመርጡት 135 ካርዲናሎች አንዱ ይሆናሉ ተብለዋል። ካርዲናሎች አዲስ ጳጳስ እንዴት ይመርጣሉ? ለቤተ ክርስቲያኗ አዲስ ጳጳስ መምረጥ አስፈላጊ በሚሆንበት ጊዜ ሁሉም ካርዲናሎች ሮም ውስጥ ወደምትገኘው ቫቲካን ተጠርተው ፓፓል እንክሌቭ በሚባለው ስፍራ ተንጥለው ስብሰባ ያካሂዳሉ። ይህ ጳጳስ የመምረጥ ሂደት ከሞላ ጎደል ለውጥ ሳይደረግበት ለ800 ዓመታት ያህል ሲተገበር የቆየ ነው። የቴላስ ዋና ሥራ አስፈጻሚ ኤለን መስክ ጆርጅ ብሎ ከሚጠራው የትራምፕ አስተዳደር ውጪ ቆጣቢ ቡድን ጋር ያለውን ኃላፊነት እንደሚያቋርጥ ተናግረዋል። ዶች የትራምፕ አስተዳደር የፌዴራል መንግስቱን ወጪ ለመቀነስ እና ሥራዎችን ለማቀላጠፍ በሚል ያቋቋመው ሲሆን መስክ በኃላፊነት ሲመራው ቆይቷል። ፕሬዚዳንቱን ጨምሮ የዋይት ሀውስ ሰዎች መስክ በቅርቡ ከኃላፊነቱ እንደሚለቅ የታቀደው ከረጅም ጊዜ በፊት እንደነበረ ገልጸዋል። መረጃው ይፋ የተደረገው የቢሊየነሩ የኤሌክትሪክ መኪና ንግድ ገቢ እያሽቆለቆለ መምጣቱን ከተነገረ በኋላ ነው። መስክ ውሳኔውን ይፋ ቢያደርግም በትክክል መቼ እንደሚለቅቅና ሲመራ የነበረው ተቋም መጨረሻ ምን ይሆናል የሚሉ ብዙ ያልተመለሱ ጥያቄዎችንም ፈጥሯል። ፕሬዚዳንት ዶናልድ ትራምፕ ረቡ ዕለት ከቢቢሲ ለቀረበላቸው ጥያቄ አስተዳደሩ መስክን ለማሰናበት እየተዘጋጀ ነው የሚለውን መልእክት አጠናክረዋል። ትራምፕ በዋይት ሀውስ እንደተናገሩት እሱን ማሰናበት አለብን፣ ስለ ጉዳዩ ከኤለን ጋር እነጋገራለሁ ብለዋል። ፕሬዚዳንቱ አክለውም መስክ ከተሰናበተ በኋላ ቴስላ ድጋፍ እንደሚያደርግለት ገልጸዋል። በአንዳንድ ሰዎች በጣም ኢፍትሐዊ በሆነ መልኩ እየተገመተ ነው ሲል ወቅሰዋል። እሱ ታላቅ አገር ወዳድ ሰው ነው። ይህ በእርሱ ላይ ፈጽሞ ሊደርስበት አይገባም ነበር ብለዋል ትራምፕ። በአሜሪካ መንግሥት ሕግ መሠረት ጥቂት ቀናትን በዶጅ ማሳለፉ ብቻ መስክን በመንግሥት ኃላፊነት ውስጥ ያለውን ጊዜ ሊያራዝመው ይችላል። በአሜሪካ ህግ መሰረት መስክ ልዩ የመንግስት ሰራተኛ ተብሎ በመሰየሙ በየአመቱ ለ130 ቀናት ተከፍሎትም ሆነ ሳይከፈለው የመንግስት ስራ ላይ እንዲሰራ ያስችለዋል። በዚህ መመሪያ መሰረት መስክ የመንግስት ሙሉ ቅጥር ሳይሆን የመንግስትን የሥነ ምግባር ህግና ፍላጎት አክብሮ እንደ አመችነቱ የሚሠራ ባለሙያ ተደርጎ ነው የሚቆጠረው። እንደ አውሮፓውያን አቆጣጠር በ2007 የፍትህ ቢሮ ያወጣውን ይህ መመሪያ ማንኛውም ልዩ ሰራተኛ የመንግስት ስራን በሚያከናውንበት ወቅት እንደ አንድ ሙሉ ቀን ይቆጠራል። ይህን ከግምት በማስገባት ከትራምፕ በዓለ ሲመጥ ጀምሮ መስክ ቅዳሜና እሁድን እንደሚሰራ ይገልጻል። በሳምንት ለአምስት ቀናት ያህል በዶጅ ተርቷል ተብሎ ቢታስብ ኃላፊነቱ ግንቦት ወር መጨረሻ ላይ ያበቃል። መስክ ስለ ዕቅዱ ዝርዝር መረጃ ባይሰጥም ቴስላ የ71 በመቶ የትርፍ መቀነስን ጨምሮ የገንዘብ ችግሮች እንደገጠሙት ከተገነዘበ በኋላ ነው በመንግሥት ኃላፊነቱ ውስጥ የሚያሳልፈውን ጊዜ እንደሚቀንስ የገለጸው የቴስላ ገቢ መቀነስ የመጪው በዓለም ዙሪያ ተደጋጋሚ ቴስላን አትጠቀሙ የሚል ተቃውሞና በመስክ የመንግሥት ሚና ምክንያት በመኪና አምራቹ ላይ አድማ እንዲደረግ ጥሪ ከቀረበ በኋላ ነው። አብዛኞቹ የተቃውሞ ሰልፎች ሰላማዊ ናቸው ቢሉም አንዳንዶቹ በቴስላ መሸጫዎችና ቻርጅ ማድረጊያዎች ላይ እሳት ለኩሰዋል። ኩባንያው የፖለቲካዊ ስሜትን መለወጥ የተሽከርካሪዎችን ፍላጎት ትርጉም ባለው መልኩ ሊጎዳ ይችላል ከማለት ባለፈ ችግሩ ሊቀጥል እንደሚችል ባለሀብቶችን አስጠንቅቋል። መስክ ለባለሀብቶች ባስተላለፈው መልእክት ለዶጅ የሚመድበው ጊዜ በከፍተኛ ሁኔታ እንደሚቀንስና ብዙ ጊዜውን ለቴስላ እንደሚሰጥ ተናግሯል። ከአስተያየቶቹ በኋላ ያሽቆለቆለ የነበረው የቴስላ የአክሲዮን ዋጋ መጨመር አሳይቷል። የትራምፕ አስተዳደር ለመስክ ከዚህ ቀደም ያልነበረ ቢሮ ለመፍጠር የመንግሥትን ሕጎች ተላልፎ ሊሆን ይችላል በሚል ይወቀሳል። በዚህ ምክንያት በመመሪያው ላይ የተቀመጠውን የ130 ቀን ገደብ ሳይጠብቅ ሊለቅ ይችላል የሚል ግምት አለ። በመንግስት ልዩ ሰራተኛ ደንቦች መሰረት መስክ የሥነ ምግባር ሥልጠና መውሰድ፣ ሚስጢራዊ ፋይናንስ መግለጫ መስጠትና የጥቅም ግጭቶችን ማስወገድ አለበት። የሱ ኩባንያዎች ከአሜሪካ መንግሥትና ከውጭ መንግሥታት ጋር የንግድ ሥራዎችን ይሠራሉ። ከነዚህም መካከል ስፔስ ኤክስን ጨምሮ 22 ቢሊዮን ዶላር የአሜሪካ መንግስት ኮንትራት ውል እንዳለው የኩባንያው ዋና ሥራ አስፈጻሚ ተናግረዋል። በህጎቹ መሠረት በመንግሥት መስሪያ ቤቶች ውስጥ ወይም ይፋዊ ተግባራት በሚያከናውኑት ጊዜ ልዩ የመንግሥት ሠራተኞች የፖለቲካ አቋም የሚያንጸባርቅ ልብስ መልበስን ጨምሮ የፓርቲ እንቅስቃሴዎች ተሳትፎን ይከለክላል። መስክ በኦቫል ኦፊስ ውስጥ አሜሪካ እንደገና ታላቅ አድርግ የሚል ኮፍያ አጥልቆ ታይቷል። በየካቲት ወር ላይ ማንነታቸው ያልተገለጸ የዋይት ሃውስ ባለሥልጣናት ለቢቢሲ የአሜሪካ አጋር ለሆነው ለሲኤቢሲ ኒውስ መስክ ገንዘቡን በተመለከተ ሚስጢራዊ መግለጫ እንደሚያቀርብና ና የሥነ ምግባር መግለጫ እንደሚሰጠው ገልጿል። የዋይት ሃውስ የፕሬስ ሴክሬታሪ ካሎሪን ሌቪት ለቢቢሲ እንደተናገሩት ደግሞ ኤለን መስክ ከራስ ወዳድነት ነፃ በሆነ መልኩ በፕሬዝዳንት ትራምፕን አስተዳደር እንደ ልዩ መንግስት ሰራተኛ እያገለግል ነው፣ ሁሉንም የሚመለከታቸው የፌዴራል ህጎችን አክብሯል ብለዋል። በአሁኑ ጊዜ መስክ በፕሬዝዳንቱ ትዕዛዝ ምንም ግልጽ ቁጥጥር ሳይደረግበት እየሰራ ያለ ይመስላል። ባለፈው ሳምንት ፐብሊክ ሲቲዝን በለቀቀው ዘገባ የትራምፕ አስተዳደርን ጨምሮ መንቀፍ ዋይት ሀውስ የልዩ መንግስት ሰራተኛ መመሪያዎችን ከጉጪ እየተጠቀመበት ነው ብለዋል። ቢቢሲ መስክን እና የግል አስተዳደሩን ስለ ጉዳዩ ጠይቋል። ወል ስትሪት ጆርናል ሐሙስ ዕለት እንደዘገበው ከሆነ 100 የሚጠጉ የዶጅ ሰራተኞች መስክ በዚህ ዓመት ከለቀቀ በኋላ ተለያዩ የመንግስት ክፍሎች ውስጥ እንደሚቆዩ ዘግቧል። መስክና ትራምፕ ዶጅ ሥራውን እንዲያጠናቅቅ ቀነገደብ አስቀምጠዋል። ይህም የአሜሪካ የነፃነት ከተፈረመበት 250ኛ ዓመት ላይ ይውላል ተብለዋል። በትራምፕ የተፈረመው ሰነድ እንደሚያሳየው መስክ የሚመራው ተቋም እንደ አውሮፓውያን አቆጣጠር ሐምሌ 4 ቀን 2026 ስራውን እንደሚያጠናቅቅ ይገልጻል። መስክ ቀደም ብሎ በታህሳስ ወር በትዊተር ገጹ በሰጠው ምላሽ ዶጅ በዚያው ቀን ሙሉ በሙሉ እንደሚጠናቀቅ ተናግረዋል። የዶጅ የመጨረሻ እርምጃ ራሱን ማጥፋት ነው ሲል ጽፎ ነበር። ቱ የምናሰማችውን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽም፣ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ነው ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና በቀጣይ እስከምንገናኝ ሰናይ ጊዜ ሆንላችሁ።